እንደዛ አልኳቸው ነው እምትይ። እና እናን አንተን ሲናገሩብኝ በጭራሽ ነው የማልወደው። አይገርምም። አፈቅርሻለሁ የእኔ እናት። ማደ በስሙ እየጠራሽኝ አላፈቅረው። ታፈቅርኛለሽ በጣም ረስተሽዋል። አው እኔ የምልሽ የዋይፋያችን ፓስወርድ ምንድን ነበር? እኔ እንጃ፣ እኔም ረስቻለሁ። አይቅቴለሽ አረሳሽው። ንገሪ ንገሪያት እንጂ የዋይፋያችን ፓስወርድ ናትዬ። የኔ ፍቅር፣ የኔ ገና፣ አፈቅራለሁ። ዋን ፎር ስሪ። ጭራሽ ዋን ፎር ስሪ ማለው ጉሰራችኝ። ሄሎው አረ፣ እየጠበኩሽ ነው። የቱ ጋ ነሽ? ምን ይሄሽ? ያስደነግጥሽ ምንድነው የምትደነግጪ? ምን ይሄሽ ነው እባክሽ? ስራ ጀምሬ ነው። አንቺ ደግሞ አረ እባክሽ። ምን አይነት ስራ? ኪስ ማጠብ ከልብስ ፓርት ኪስ ብቻ ማጠብ ተጀመረ እንዴ? እባክሽ ሀንግ ማለቴ ነው። ደግሞ አንቺ ቤት ነው አቅምሽ ነው ሀንግ የምትሰሪ? አንቺ ደግሞ ኋላ ቀር ነገር ነሽ አይደለ? ዝም ብለሽ ተመልከች። አንቺ አምሳል እንዴ ገደልሻት? አንቺ ነብሰሎላ፣ አንቺ ነብሰ ገዳይ! አረ አይደለም፣ አንቺ ደግሞ ተረጋጊ። ለጊዜው የተዘርገፈች ትነሳለች። ማለት እቺን ቴዘር ብቻ በመጠቀም መለምለም ይሉሻል። ይሄ ነው። እርግጠኛ ነች፣ ትነሳለች? አዎ አታስቢ፣ ትነሳለች። አረ መሰልጠን፣ ሊብነቱን ተሻሽኖ ይብነቱን ተሻሽሎ መጣ። እስኪ እሷን ነገሪያት። ገራሚ እኮ ናት። አየሻት? አየዋት እኮ ወዴት ነው ወዴትም? የትምና ቴጂን እንደለበሹ ዛሬ እኔ ልሂድ ሳይሆን እሱ ሊመጣ ነው። ጎረምሳ እዚህ ቤት ውስጥ ብለሽ ብለሽ ማሚ ቤት ውስጥ የለችም ብለሽ ጎረምሳ ወደ ቤት ውስጥ ነው መጎተት ጀመርሽ? ስሚኝ፣ መጣ መሰለኝ። አሁን ስንመለስ እዚህ እንዳላገኝሽ ወደ ጓደ ግቢሽ። ዊሪ ሄይ ቤቢ ናግባ ፍቅሬ። ሀይ ሀይ። ማናት ሰራተኛ? ይናት እኔ ሰራተኛ? አዎ፣ ተነሽና ውሃም ችልኝ። ኧረ ነው ተጫወት እንጂ እሺ። እኔ ቆንጆ ዛሬ ደግሞ በጣም አምሮብሻል። ቴንኪው

አቋሟ ግን አይታኋል? አላየሁትም። እንኳንም ቀረበ። አብስትራክት እኮ ነው የሚመስለው። አብስትራክት አቋም ትወዳለህ? አይ አልወድም። አቋምሽንም አልወደደውም። ምንድን ነው ቆይ፣ ሸፋፋ ሴት ትወዳለህ? አልወድም። ሸፋፋነትሽንም አልወደደውም። መጥፎ ሰው ትወዳለህ? አልወድም። ናማና ያቺ ልጅ ወደ አንተ እየሄድኩት እኮ ያለው ድሽ ይቀርና በጣም ነው የሚጠላሽ ሲጀመር አንቺ ማን እንጂ አለሽ ጆን ክብር አይወድልሽ እሺ የሴቶች ጉዳይ ማፈሪያ ማበረሰ እንዴት ነሽ አንቺ የኢንስትሪቱሽን ተይኝ ስልሽ አልሰማልሽኝ ምን እየሰራሽ ነው የኤክስ ኤም ሚስት እየጠበቅኩ ልታረጊያት ጉዳን ለነግራት ነው ማለት ቆይ ቆይ ወይ መጣች መጣች አይ እንዴት ነሽ ቀጥለን እግዚአብሔር ይመስገን። የሳሚ ሚስት ነሽ አይደል? አዎ። ምን ነበር? አይ ላመሰግንሽ ነበር ማለት። እንዴት አይነት ውለታ እንደዋልሽልኝ እኔና ፈጣሪ ብቻ ነን የምናውቀው። አልገባኝ። ባልሽ ኤክሴ ነበርና ከእንዴት ያለ ጉድ እንደገላገልሽኝ እኔ ልነግርሽ አልችልም። እንዴት ሰው ባለትዳር ሆኖ ሌላ ሴትን አፈቅርሻለሁ ይላል? እኔ ባሌ ሆኖ ሌላ ሴትን አፈቅርሻለሁ ሲል ማሰብ አልችልም። እንዲህ አይነቱን ጉደኛ በማግባትሽ ራሱ ከትልቅ ጉድ ነው የገላገልሽኝ። እና ምን እያልሽ ነው? እንደሰማችሁት ነው እንግዲህ ያ ጉደኛ ባልሽ ባይጨቀጭቀኝ ጥሩ ነው፣ ካልሆነ ደግሞ ፍቺው። እሺ እሷ ስፈታ እንጂ ላፍ አድርገሽ ልቤ ባፈረ። አንቺ ቀዳዳ ደግሞ አንቺ አይደለሽ፣ እኔ ቁም ስቅሉ የምታሳዩ። በሱ በኩል አልሆን ሲልሽ በሱ በኩል መጣሽ። አንቺ ጓደኝነትሽ ለኔ ነው? ስለምን ጓደኝነት ነው የምታወሪኝ? የሴቶች ማፈሪያ ማህበረሰብ እህቴ እህት አለም ምን ፈልገሽ ነው ከላይ ፈጣሪ ቆጥ ብልሻል አንድ ሀያ ብር ስጪ አማኝ ጥረጊያ ምን ታፈጫለሽ መቼም ሳሳሪ ልባይ አላሰብሽም አደ ያንን ድንጋይ ከፍላይ ፍት ያንሹ ኦ ማይ ጋድ እስክርቢቶ ወደቀብኝ እንዴት ነሽ አንተን ካየሁ በኋላ ደህና ነኝ። አቤት ጸጉር የፈረስ ጭራ ባይኖር ኖሮ በመላጣሽ መውጣት ይከብድሽ ነበር። ወይ ጉድ ጉድ እኮ ነው። እስፖንጅ ቂጥሽ ተወላግዷል አስተካክልሽ ራፊ። በሉ በቃ ኔ ሊድ። ቆይ ቆይ እኔ የሚያሳስበኝ ሰባቱ ባለችሽ ቤት ምን ተሚሉ ነው? ምን ማድረግ ይቻላል? ብድር ባ በደሪልሽ አለኝ ነው የእውነት ማልቀስ ማይሻንል እስኪ ብር አበድልኝ። አረ አረ፣ ፊያም ሴትዮ ነው፤ የሚሰማሽም ጥሩ አይደለም። ምን ችግር አለው ካልሽ፣ ብታበድልኝ ከኔ ከታናሽሽ ብር መጠይቅ አያሳፍርሽም። አያሳፍረኝም። ገንዘብ መስራት ትፈልጊያለሽ? አዎ። እንዴት እከተይኝ? ልንዘርፍ ነው? ስንት ይዘሽ ነው? ዳቦ ግዛ አለኝ።

የጠፋሱ ስራ እንዴት ነው? እባክሽ ቆንጆ ነው። ኦይ እኔማ ይገባኝ፣ ግን ለታችሁም አንድ መስሪያ ቤት ነው የሚሰሩት። ግን አንቺ ማይሽ ወደ ቢሮ ስትሮ ውጪ፣ አንቺን ደግሞ ማይሽ ለመጎለት ስትሮ ውጪ። እኔስ ግራም ይገባኝ። እሱ አይደል እሱ እንደ ልቧ ስቅር አለቀኝ። ምንም አትልም። እኔ ግን አንድ ደቂቃ አባራል። አንድን ታበቀን ነው ደርሶ። እድል ነው እድል ነው ለእድል ነው ማልቀስ ብሏል ሀበሻ። አይ እድል ሳይሆን አንዳንድ ሰው ኖረም ቀረም ጥቅም የሌለው ጊዜ አለ።

እኔ እኮ የሚገርምህ አንተም ሰሆነ ቆመ ቀጮም ማለት ስጋ ነው። ቅን ትሰማኛለህ፣ እዚህ የምታያት እህቴ በኢትዮ ፊትነስ እና ኒትሪሽን አማካኝነት የለውጥ መንገዷን ስለጀመረ ቀጮም ይሁን ቃል መስማት አትፈልግም። ይልቁኑ እዚህ ቆመ ከምትላከፍ ኢትዮ ፊትነስ እና ኒትሪሽኖች ጋር ሂደ ምክር ወስደ ብትቀየር ነው የሚያዋጣ። እንዴት ማለት እዛ ስትሄድ ላንተ የሚሆነ ሰፕሊመንት ያዙልሃል። አሁን ለምሳሌ እህቴ የመቶ ፐርሰንት ቪጋን ፕሮቲን እና የኮላጅን ተጠቃሚ ናት። ቬጋን ፕሮቲኑ አሁን በጾም ጊዜ የምጠቀመው ሲሆን ኮላጅኑ ደግሞ ለፀጉር እድገትና ጥንካሬ እንዲሁም ደግሞ ለጥፍር እድገትና ጥንካሬ የሚረዳ ኢትዮ ፊትነሶች ጋር ሄድክ ማለት ሳትላከፍ በተስተካከለ አቋም ብቻ አትራክት ማድረግ ቻልክ ማለት ነው። አትሻ ወደሺ ሮበል ይሄ ለበለጠ መረጃ አድራሻቸው መገናኛ በፍ መሽሞል ሁለተኛ ፎቅ ላይ ሲሆን ስልክ ቁጥራቸውን ደግሞ ከላይ አስቀምጥላችኋለሁ። ይኸውልሽ አንቺ ሻንቲ ቱቴ ፊንፊን አትበይ አርፈሽ ቁጭ በይ ማለት ነበር ኧረ የእኔ ቆንጆ በጣም ነው የምታመው አንተ ደግሞ በጣም ነው የምታስጠላው ለከገኛ ሁን ዮናስ ና መኪና ጋር ነች መኪና አለ እንዴ ደግሞ ምን አይነት ውበት ነው ያለ አሁን ታስጠላለህ አልሽ መስሎኝ ነው መኪና አለው ስልሽ እንደዚህ ይሆን ሽማ የሚሰፋው ልብስ ብታይ

አግብታ አንቺም እንዳገባሽ እያየው ነው። አይ አላገባውም፣ ታጭቼ። እጮኛሽ ጥሩ ሰው ነው በጣም። የልጅነት ፍቅር ማርሸት ሆለላ ነው። አስረግዘኝ። መገናኘታችን ስህተት ነበር መሰለኝ። አይ በጭራሽ፣ ለኔኮ መናፍቀው ቀኔ ነበር። ልሄድ በቃ፣ ስላገኘዎች ደስ ብሎኛል

ውሰጂ ያልሽን ሽቶ ማ እኔ ብቻ እግዜር ይስጥሽ እያልኩኝ በአምስት ሺህ ብር እራሱ ቆንጆ ጫማ ገፍ ማናባሽ ፈቅዶልሽ ነው እንዴ ተዳፈርሹ ነው ደውዬ ሳስፈቅድሽ አልውጥሩሽ ጥሩን እንደ ሄሎ ሜሪዬ ወይዬ እኔን ወይዬ አልጋሽ ላይ እኮ አምስት ሺህ ብር አግኝቼ ታዲያ ውሰጂዋ ደግሞ እኮ ሽቶችን ልቀባ ብዬ ውሰጂ እሱንም ይሄድ ላይ አይገኝም ብዬ ዛሬ ነው በጣም አስቸገርኩ። እንደው ቀሚስ ግዢ ግዢ አይ ነው እየተደረገው ነው እኔ ጋር ነው አይለምደኝም። ማሚ ቤት የለችም ብለች ቤቷ ድረስ ጎረምሳ እንደው እለም እኮ ጨራሽ በአጥር ነው መውጣት መግባት ይለመደው። ቆሻሻቱ የለም፣ ቆሻሻ የለም። ይቅርታ ይቅርታ አለ።

ሲጨመሩሪስ ነው ከፓሪስ የመጣልኝን ልብስ ልቀበል እና መከናነቡ ለምን አስፈለገ? አይ ጉንፋን ነው ነው? አዎ ነው። ወይ ሜሪ አውቄሻለሁ። እባክሽ ተፍተፍ አልተቻልችም። አንቺ ፋራ አስታውቃለሁ። እ በድምጽሽ ያወኩሽ። መከናደቡ ምን አስፈለገ? እባክሽ ምን ቀየሽ ስራ መጀመሪያ ካወቁ ጥሩ አይደለም ብዬሽ ነው። እነዚህ ልብሶች ግን ማውቃቸው መሰለኝ። የቱን አታውቂያቸውም መዘነጫ መሰላሳ አጀሪት ሀሪሱ እዚህ ነው ደግሞ እዚህ ምን ሰሪያለሽ? እነዚህ ልብሶች ግን ከእኔ ጋር ይመሳሰላሉ። አንቺ ከቤት አጣቶች ነው የምትቸበችቢው? ሜሪ ነሽ?

መኪና በላይ ፀሐይ አይነካሽ።

ማንም ሰው የተለየ እንቅስቃሴ እንዳያደርግ ምን ያሽ ነው የተለየ እንቅስቃሴ እያደረኩ ነው እንዳታረጉ ሆነው እንዴ እኮ ነው ትችላለ ማንም አላወኩም ፈጣሪ ከሌባ ፍቅር ይዟት ባልሆነ አንቺ መቼ ያልኩሽ አይደለ እንዴ

አለሁልሽ የእኔ ቆንጆ። ፈጣሪ ሆይ ታናሽና የጠረጴዛ ፈጣሪ ተሸሉ ታናሽ ይላል ታላቅ ማዘዝ ግን ጥሩ ነው። ታለሽ እኮ ነው። የለም። ጎንበስ ብለሽ ፈልጊ፣ ጎንበስ ብለሽ ፈልጊ። እንጨት ወጣሽ ኧረ የለም። መጥቼ ካገኘሁት ግን ጉድሽ ነው የሚፈለው። አሁን በጣም ፈለግ ትችላለች ማማ። የለም አታመጭ ወይ በእውነት የለም። ሆነላ ካገኘሁት ግን ጉድ ነው የሚፈለው። ማን ነው? ያለችው? ያቺ ሜርኩሪ ያለችው? ወይ ያለች? ሁሌ ነው እንዴ ማስኖሩ? ዛሬ ለትንሽ ተላለፋችሁ፣ አራ ነው አንቺ እኔ ላይ ነው ያለችው፣ የምታስቢው አይደለም እኮ ሰማይ። ዝም በይ። ለጥምቀት ቀሚስ የምገዛበት ነው ያበደርኩሽን፣ በላም እንደውም አሰጪኝ። ምን አድርጋሽ ነው ያበደርኩትን ብር አልመልስም ብላ ነው? በአሁኑ ማስገባልሽን እኮ ለሙታን ሳማር ቅዱስ ሚካኤል አንድነት ገዳ ማስገብቸው ነው። ነው እንዴ? ግን አሁን ብር ልቀበል ስለሆነ የምሄደው እሱን ሰጥሻለሁ። ደግሞ መጣች። ከጠላሽ ማስመሰሉ ለምን አስፈለገ? እባክሽ አንቺ ብዙ የማይገቡሽ ነገሮች አሉ። ሲጀመር ትቀኝባታለሽ። አይ ቆንጆ እኔ ቆንጆ ጠፋሽ እኮ። ኧረ ምን ይጠፋል እንዴ? ምነው ጥፍርሽ ዶምዶማል እኮ። የእኔ ቆንጆ አትሰሪም እንዴ? እሺ ይሰራል ተሰሪ። አታይም እኮ የራሴ ጥፍር ነው። እንዴት እንደሚያምር ተመልከቺ። ማን ያንቺ የእርጉዝም ባይገርምሽ ይሄን ጸጉሬ ነው ጸጉሬ ነው አላልሽም፣ እንደ ወራዳ ገንዘቤን እስካወጣሁበት ድረስ የራሴ ነው። ሜሪ ካርቱ ነው። ወይልኝ፣ እስኪ ምን የናትሽ ይመስላል? ቆሎቼ ቆሎ ሀጆቼ ምን? ኧረ ዝም በያት አለ ብርጭቆ ምትቀምስበት ነው። በዚህ የምታመጭላት ተነገሩ ታረጊ ብርጭቆቹን ሰብረሽ ጨርሰሽዋል። እሷን ታያጥቆይ ምግብ ላቀርበልሽ። ያ የጎረና ወጣማ ይቅርባት። ድስቱንም አቃጥለች ጨርሰሽዋል። ስም ተቃጠለ። ቡና አፍላልሽ። አይ የማንቆርቆሪያ ቡናማ አይቅርባት። የምን ማንቆርቆሪያ ነው ደግሞ? ጀበና ያያል። እሱንም ማሸን ወዴት ሰብራዋለች። ሸ ሄድበእንዴ ስ አብሮ ነው። እንዴት ነው ደብቂኝ። አንቺ ተንኮላ ያልቅምና አብሬሽ ችግር ውስጥ አልዘፈቅም። እናትሽብ ኧረ እኔ ሲጀመር ብር ላስገባ ወደ ባንክ ሊሄድ ነው እና ደብቂኝ። አልደብቅሽም። ደብቂኝ ብሬን እተመችኝ ብርሽ ነው አይደለም የምትፈልጊው? አዎ፣ ብርሽ የምመልስበት አንድ ሐሳብ አለኝ። ምንድን ነው? ነግሬሽ ነበር በሰላ ይሻለው ብዬ እና ቤቴ እዚህ ፍቅረኛ እንታወቂው ሀይ ሰማይ ይባላል አው ነው አይ ተመሳስሎብሽ ነው አታቂው ይሄ ወሮ በል እኔ ምን ልሽ ነይ ሜርኩሪ ፍቅረኛ ይመሳስላሉ ወይስ ነው ማናት አንቺ ደደብ ማናት? ታያለሽ እንዴ? ትሽናታ ምንሽ ነው? ምንሽ ነው? ፍቅረኛዬ ነው፣ ተዋውቂው። ፍቅረኛዬ ፍቅረኛዬ ነው። ስታጣፊም እንዴ ያምሻል። እንዴ የሚያዩት ሁሉ ነው የሚያምሽ። ልቀቂው! አለቀውም። ልቀቂው! እንዲህ ነች ነው። ቆይስ፣ ተረጋጉ። መች መተባበር፣ መች መጣላት እንዳለባችሁ አታውቁም አይደል? በዚህ ሁኔታ ውስጥ አጭበርባሪው ስለሆነ ይሄን ቅመስ። የኔ ፍቅር እያች ክፍል ነው። አይ ፍቅር ወደድከ። ማሚ መኝታ ቤት ውስጥ ሜሪ ሳያማት አልቀረ። ወይ ምን ነው፣ ምን ሆነች? ሜሪ ብለች ወይ ማሚዬ፣ ኧረ ምንድነው? ጭራሽ ወንድ ቤት ውስጥ በላሁን። ሬሳን ይዘን መውጣት ትችላለህ? ማነሽ ሰማይ፣ ይሄ ልጅ ልጄን እንደደፋብኝ ለፖሊስ ሪፖርት እንዴ ማዘርሶ ነው ኩይ ደፎት ተታላቅ መልሴ ስጥቶ። ሜሪ ምንድነው? ስሚኝማሽ ትምህርት ቤት ወላጅ አምጪ ስለተባልኩኝ ወላጅ ሆነሽ ሂጂልኝ። ደግሞ ምን አደረግሽ? አንዱ ተማሪ የቤት ስራዬን ስራልኝና ና ብዬው ሳይሰራ መጡ አስገረፈኝ። ከዛስ? ከዛ ማይ ተማሪውን አፍንጫ አወለኩለታ። ትምህርት ቤቱን ታሸብሪዋለሽ አይደል? እናት ሂጂልኛለሽ አይደል? አይ ነሽ ምን ነው ጠፋክ? ስሚኛ ቴጂልኛል ቻ ቴጂልኝም አልሄድልሽም ነው። ስሚን ሲሚን ጎቤው አንቺ ሰዓት ያቺ ሜርኩሪ ፎንቃሽን ያስጨነቀችብሽ ነው። አላ ዛሬን አው እንዴ፣ ምን ሆነሽ ነው? እጣ ፈንታ ሳይከተል ተከተለኝ። እኔን እምቢ ማለት ይሄ ነው። ትፍ

እሺ፣ ተጫወቱ ጫወቻቸውን እንጂ። ወይ ጉድ በል በቃ እኔ ልሂድ። እንዴት ወዴት ነው? ይቀመጡ እንጂ። አይ ልጅ እኔ ልሂድ በሉ፣ ቻው። ጣልታሽ ማሚ፣ ጠዋት ዕለት ከስታ አንዱን ጠጣሁ። ያ ማለት አንቺ አትካፍይም ማለት ነዋ። እንዳታፈላለን እንደ ምንድን ነው? የአንቺ ይበልጣል እኮ ምኑን የበለጠው በዚህ ብሰብሮ ይሻልሻል። ዞር ባንቺ። ደግሞ ዛሬ ደግሞ ተስተብሻል። ሄላ የት ሄደሽ ነው ባክ? ማታ መውጫ አንዴውን እኮ ጫላ ለፋ ያልገብ ቤት ገባ። ፒስ በቃ ፒስ። እና ቀለሙ በተቀባ በሳምንቱ ተበላሽ ነው የምትለኝ? አይ ምን አማራጭ አለ? በቃ ሌላ ገዝቼ እመጣላ ሰማይ ላይ እስቲ ከባንኮን ውስጥ ፍሬ ይይዛሽልኝ ብርማ ልጅሽ የጃ መለው አስገድደው ብሩን ሳታነሳ አትቀርምት። ማታ መጣሽ እንዴ? ቀለሙ ምን ሆነ ነበር? ዘንድሮ እኮ ከቤስ ቀለም ውጭ ሌላ ጥራት ነው የጠበቀ ቀለም ማግኘት በጣም ከባድ ነው።